የተደባበረና እንዲሁም ካንቺ ጋር በቃኝ፣ ከአንተ ጋር በቃኝ የተባባሉ ጥንዶችን በስነ ስርዓት ፍትፍት ታድርገን፣ እናለያያለን፣ እናራርቃለን። አዎ እኛ ጋር ቪዲዮ እየሰራችሁ ፊት ለፊት እስከመጣችሁ ድረስ ጉዳያችሁን ተንትነን፣ አበጣጥረን፣ ብጥርጥር አድርገን እናያለን ማለት ነው። በተረፈ እዚህ ጋ ዛሬ እኔ የምር እየተናደድኩ ነው። የምሬን ነው ምላችሁ። ለምንድን ነው ሰው በቃ ለምንድን ነው መረዳት የሚያቅተን? ገባችኋ? አሁን ለምሳሌ ሃይሚ ስህተት ሰራች አይደል? ብሩኬ ደግሞ በመረዳት ስህተቷን መሸፈን እኮ ነው። በቃ እሷ አዎ በቃ እኔን ተናግሬያለሁ እኮ። እንደ የሆነ ትልቅ ነገር እንደተፈጠረ ሰው ደብዳቤ ጽፎ ቪዲዮ ሰርቶ መሄድ አልነበረባትም። ብሩኬ ይሄ ይሄ ነገር ገጥሞኛል ኦኬ፣ አብረን ለመሄድ አንተ ስራ ላይ ነው ያለኸው። እኔ ልሄድና ጉዳይን ላስተካክል ያባት ነው። ከዛም ቡርኬ ደግሞ እሬ በከንቶ ሄዳለው ካለ ወንድሞቹም መጣው፣ ጓደኞቹ መነጋገር ይችላሉ። አሁን እነዚህ ልጆች ልጅነት አልጨረሱም። ገባችኋ? ነገሩን ተነጋግረው መፍታት ሲችሉ ወደ ሌላ ነገር እየወሰዱት ነው። እኛ ቪዲዮ ሰርታችሁ ከመጣችሁ በእናንተ ጉዳይ በደንብ አድርገን እንተነትናለን። የኛ ሐሳብ ደግሞ እናንተን ምናልባት ሊያራርቃችሁ ይችላል ማለት ነው። ስለዚህ ለምንድን ነው ቁጭ ብላችሁ ማትነጋገሩት? እኔ በጣም ስለመወዳችሁ ነው ይሄንን ምላችሁ። ከዚህ በፊት አብረሽና ሩታን እያወራን እያወራን እያወራን የት እንዳደረስ ናቸው አይታችዋል። አሁን እናንተም ላይ ክፍተት እንዲፈጠር ነው ወይ ወደኛ ቪዲዮ እየሰራችሁ የምትመጡልን? ጋይስ ደግሞ ፕራንክ ነው ምናምን የምትሉ ሰዎች ምናችሁን ነው የሚያማችሁ? ይሄ ሁላችሁ ፕራንክ አይደለም። ሃይሚ የሆነ ችግር ገጥሟታል። ሃይሚ ብሩኬል እንደዚህ አርጋ ጥላ እንድትሄድ የገጠማት ወይም ያስገደዳት ነገር አለ ማለት ነው ገባችኋ። ይሄም ደግሞ ከካሜራ ፊት አልናገርም። ምክንያቱም ከዚህ በፊት የራሴን ህይወት የራሴን ነገር ብዙ ነገር አካፍዬ ለሁሉም ሰው አካፍዬ እስካሁን እየተቀጠቀጥኩበት ነው እስካሁን ድረስ ቁስሌ ላይ ጨው እየተነሰነሰ ነው ስለዚህ ለማንም ሰው አላማክርም ለማንም አልናገርም ማለች ሆኖም ብሩኬና እኛ አንድ አይደለንም ካሜራ አቁመሽ ለእኛ ባትነግሪንም ለብሩኬ ግን ለሚገጥምሽ ለእያንዳንዱ በህይወትሽ ለሚገጥምሽ ነገር መናገር አለብሽ ማለት ነው ገባሻ ለምን ይወድሻል ትወጂዋለሽ ከዛ እሱ ደግሞ አንቺ በምትይው መንገድ እምቢ ካለ እህት ወንድሞቹን እንዲሁም እናቷ ቱ በጣም ስለተናደድኩ ነው። ቤተሰብ እናትየው ስላሉ ሁላቸውም አስቀምጠሽ ማናገር ትችያለሽ ማለት ነው። እንደው አስቸኳይ እንኳን ከሆነ ከደብዳቤው ይልቅ በደውል ደውለሽ ቡራ እኔ እንደዚህ እንደዚህ ገጥሞኛል ሊሄድ ነው በቃ ገባቸው። አሁን እዚች ጋር ሁላቸውም ትክክል ናቸው። ሀይሜም እያደረገች ያለችው እሱ እንዳይጎዳና እሱ ሌላ ነገር በቃ ስራውን ትቶ እንዳይሄድ ነው ገባችኋ? እኔ ተረድቻታለሁ። ያ ማለት ግን ሁሉም እንደዚህ ይረዳል ማለት አይደለም። ገባችኋ? ስለዚህ እሱ ደግሞ በሌላ መንገድ ተረዳት። በቃ አትፈልገኝም፣ በቃ ትታኝ ሄደች፣ በቃ እኔ እና እሷ ያለን ግንኙነት እዚህ ላይ አብቅቷል፣ በቃ አለቀልኝ ብሎ እሱ በዚህ መልኩ ነው የተረዳው ማለት ነው። ሰው ሁላችንም እንደየ አስተሳሰባችን እንለያያለን፣ በተለያየ መንገድ እንረዳለን። ገባችኋ? ስለዚህ አሁን ችግራችሁን ለምንድን ነው የማትነጋገሩት

ማባከን ቁጭ ብላችሁ ተነጋገሩ። እኛ እንድንተለያዩ ወይም በማዕከላችሁ ክፍተት እንዲፈጠር አንፈልግም። እኔ በበኩሌ በጣም ነው የምወዳችሁ። ሃይሚዬም ደግሞ በድጋሚ እንደዚህ አይነት ክስተት አትሳሳቺ። ለብሩክ ነገርሽው ማለት ላይፍሽ ይበላሻል ማለት አይደለም። ለኛ ብትነግሬ ነው ሚዲያ ላይ ወጥተሽ እኔ እንዲሆንኩኝ እንዲሆንኩኝ ብትይ አዎ፣ ክፉ ሰው አለ መጥፎ ሰው አለ ሰይጣን አለ መላእክት አለ ብዙ አይነት በቃ ጭንቅላታችን የሰፈረብን ሰዎች አሉ ማለት አለን ማለት ነው። ስለዚህ አንቺን የተለያየ ነገር ልንልሽ እንችላለን። እኛና ብሩኬን አንድ አይደለንም። ካሜራውን እንትን ብለሽ ደውለሽ ብሩኬን እንደዚህ ይገጥምኛል፣ ግዴታ እኔ መሄድ አለብኝ ሲጀምሩ፣ ይኸውላችሁ የንዴት ውሳኔ መወሰን የለባችሁ ገባችኋል። በመነጋገር መፍታት የምትችሉ ልጆች ነው መሆን ያለባችሁ። ምክንያቱም ወደፊት ባልና ሚስት ሆናላችሁ፣ ልጆችን ተወልዱልናላችሁ፣ አራቱ ልጆች ይመጣሉ ብለን እያሰብንላችሁ ነው። ገባችኋ? እንደዚህ ደግሞ አንዱ የበላይነት አንዱ የበታችነት እየሆነ ትዳር ጥሩ አይደለም። አንዷ ዝቅ ስትል አንዱ ከፍ ሲል፣ አንዱ ዝቅ ሲል እሷ ደግሞ ከፍ ስትል ነው ጥሩነቱ ማለት ነው ነው ለማንኛውም ሃይሚ ግን መናገር የማትችለው ነገር ነው የገጠማት። ገባችኋ ለእኛም ብቻ አይደለም ለብሩኬ መናገር የማትችለው ጉዳይ ገጥሟታል። ይህን ልንረዳት ይገባል። ስለዚህ ብሩኬ የገጠማትን ነገር እስኪ ተረጋግተህ፣ ስሜትህን አረጋግተህ የገጠማትን ነገር ለማስተካከል ሞክር ማለት ነው ኢቨን። አሁንም ይሄዳለው እያለች ነው ገባ አሁንም ይሄዳል እያለች ነው። ስለዚህ እች ልጅ ከአንተ እንድትርቅ የተደረገ ሴራ አለ። ደግሞ ፕራንክ ነው የምትሉ ንቁ፣ ፕራንክ አይደለም ልጆቹ የምር ተጣልተዋል ማለት ነው። እባካችሁን ሃይሚና ብሩ እባካችሁን፣ እባካችሁን አንድ ሆኑልን። እኛ ጭቅጭቅ ነው ዝም ተችቶናል፣ በቃ ቋቅ። ስለዚህ አንድ ሆናችሁ ችግራችሁን ፍቱልን ነው የምለው። እኔ ዛሬ እንደዚህ እብድ መስዬ ነው የመጣሁት ጉዳያቸው በጣም ስላናደደኝ ማለት ነው። ሃይሚ ብቻ አይደለችም። ቡሩኬም በመረዳትና እንዲሁም እሷን በመቅረብ ተባበራት። በቃ እንዴ፣ ደግሞ አፈቅርሻለሁ በላት በላት። በቃ ለምንድን ነው ሁሌ በአሽሙር ሁሌ የሆነ በቅኔ ምናምን ፕሮግራም ስታዘጋጅ በቅኔ የሆነ በቃ እንደዚህ ለምንድን ነው ድብቅ ምትሆነው? አንተስ ቢሆን እንዴ እወድሻለሁ፣ አፈቅርሻለሁ፣ የህይወቴ አጋር በቃ ስትላት እንስማ፣ እኛ ደስ ይበለን። የምሪ ነው የምላችሁ፣ እንዴ እኔ አንድም ቀን ስይላት አልሰማሁም። እንዴ ምንድን ነው ይሄ ነገር? እና ደግሞ ሃይሚይ ከብሩኬናኛ አንድ አይደለንም፣ ብሩኬና ጓደኞቹ አንድ አይደለንም። ብሩኬ ማለት ያንቺ የወደፊት የአራቱ ልጆች አባትሽ ነው። ስለዚህ እሱ ላይ ድብቅ መሆን እንዲሁም ደግሞ ሌላ አላስፈላጊ ነገሮች ማድረግ ለምሳሌ አንቺ ያቀናሽ መስሎች ነው ነገር ግን ሁሉም ነገር ተጣመመብሽ ማለት ነው። ልክ እንደዚህ እኛ ያቀናን መስሎን እምናስ ምናበላሸው ነገር ሊኖር ስለሚችል በንግግርና በመተሳሰብ እንዲሁም ደግሞ በመወያየት የተፈጠሩ ነገሮች እንዴት ነው አብረው የፈሱት፣ ፈስ አይሸት ማደር የሚባለው ልክ እንደዛ ብሩኪና አንቺ እንደዚህ ነው መሆን ያለባቸው። አሁን በዚህ አጋጣሚ ይሄ ልጅ የሆነ ነገር ቢሆንስ እዛው በወደቀበት የሆነ ነገር ቢሆን እስገባሽ፣ የዘላለም ጸጸት ነው አንቺ ላይ የሚሆነው። ስለዚህ ልክነን ብለን ስህተት አንስራ፣ አንቺም ልክነኝ ብለሽ ስህተት አትስሪ። ሲምፕሏን ነገር ይኸው ትልቅ ደረጃ ደረሰባችሁ፣ መግባባት አቃታችሁ ማለት ነው። አሁን ነገ አንቺ ቤት እየታረቃችሁ ማየት እንፈልግ ቀለም ቡራ በቃ ሁሉንም ነገር ተው።